ጋይስ የማይጠበቅ ያልጠበቅኩት ነገር ነው የተነገረኝ። ማለት ነው በጣም ማለት አላሰብኩም፣ እንደዚህ አይነት ነገር ይነገረኛል ብዬ በፍጹም በፍጹም በፍጹም። እናንተም እኔም የማላስበው ነገር ተነግሮኛል። የቀድሞ የቡርኬ ፍቅረኛ ነኝ የምትባለው አሁን ሕይወታቸውን የሃይሚንና የቡራን እየበጠበጠች ያለችዋ ልጅ በሚገርማችሁ ሁኔታ እነመለኛው ጋር ደውላ ነበረ ከነመለኛውም ከሙሽዬም ጋር አውርታ ነበር። ከዚህ በፊት ያው ያቋታል፣ ይተዋወቃሉ እሙሽዬም መለኛውም ልጅቷን ያቋታል ማለት ነው። በጣም በሚገርም ሁኔታ አሁንም ደውላ እኔ ከሄድኩኝ በኋላ ነው ሳንለያይ ነው የሄድኩት እና እንዴት ነው ይሄ ነገር፣ ለምንድን ነው አሁን እንዴት እኔ ይከዳለሁ ብላ እንግዲህ እሙሽዬ ጋር ደውላ እንዳለቀሰች ምናምን ነገር ሰማሁ ማለት ነው። መለኛው መለኛው ነገሮችን ለማስተካከል እንግዲህ እየጣረ ነው። ሙሽዬ ደግሞ አሁን ህዳር አምስት ስድስት ወደ አዲስ አበባ ትሄዳለች። ቀጠሮ አላት የአይኗ ማለት ነው እና በአምስት ህዳር አምስት እና ህዳር ስድስት ወደ አዲስ አበባ ትሄዳለች። ጉድ እንትን ትላችኋለች። ነገሮቹን ለማስተካከል ይሞከራል ብሏል መለኛው። ግን ልጅቷ በጣም እየሄደችበት ያለው መስመር በጣም አደገኛ መስመር ነው በጣም ከምትሉት በላይ ማለት ነው። ከምትሉት በላይ ገንዘብ እየሰጠች ምን እያለች የቡርኬን እና የሃይሚን ህይወት ለመነጣጠል ያልገባችበት ነገር እንደሌለ ተሰማኝ። እንግዲህ አስቡት፣ ሙሽዬ ጋ ድረስ በመደወል ማልቀስ። እንዴት ይክደኛል? ለምን ይተወኛል? በማለት እኔ ለስራ ነው የሄድኩትኝ። ስለዚህ እንዴት ይክደኛል? ልጅቷ ልትመጣ ነው አሉ። አሁን ለጥምቀት ነው የምትመጣው ወደ ኢትዮጵያ ማለት ነው። ልጅቷ እንደሰማሁት መረጃ ማለት ነው እና ለጥምቀት ነው የምትመጣው። እንግዲህ ቤተሰቡም በዚህ ጉዳይ በጣም ተጨናንቀዋል፣ ተረባብሸዋል። ኦፍኮርስ ሺ የበፊት ነው ኦልሞስት እስከ ሁለት ዓመት የት ነበረች አይሚና? ቡራ ቪዲዮ ሲለቁ እያየች ነው ልጅቷ አይደል እንዴ? እያየች ነው ቪዲዮ ሲሰሩ እያየች ነው። እስከ ዛሬ የት ቆይታ ነው? አሁን እንደ አዲስ ተነስታ ቡርኬኔ ፍቅረኛ ነበር ብላ የምትበጠብጠው? ሲጀምር አንሰማትም እኛ ራሱ አንሰማትም። በመቀጠል ግን እባክሽን ቤተሰብ አታስጨንቂ፣ በተለይ እሙሽዬ ጋ ባደዊ መልካም ነው። ይሄ ቪዲዮ ይደርስሻል ብዬ አስባለሁኝ። በቃ ሙሽዬን አታስጨንቂያት። መለኛው ጋ ደውለሽ፣ መለኛው ብዙ ነገር አውርቶሽ፣ አንቺ ግን ራስሽን ማስተካከል ስላልቻልሽ መለኛው አሁን አንቺ ስልክ እንደማያነሳልሽ ደርሶናል፣ ነግሮናል፣ መረጃ ደርሶናል ማለት ነው እና እባክሽን ባለሽበት ሀገር በቃ ተረጋግተሽ ያለፈ ታሪክ ነው። ያለፈ ህይወት ነው። እሱ ሌላ ህይወት ውስጥ ገብቷል። አሁን ቡርኬን እና ሀይሚን ለመነጣጠል ይሄ ሁሉ መንገድ መራመድ አይጠበቅብሽም ማለት ነው። ከሰማችሁ ስሙ፣ እውነታ ነው። ካልሰማችሁ ተዉት። ከፈለጋችሁ ይሰራላቸዋል መለኛው ራሱ ይሰራላቸዋል። በቀደም እንድናያልኩት መለኛው ዛሬ ማታ በጉዳዩ ቪዲዮ ይሰራላቸዋል ብያቸዋል ነበር፣ ሰርቶላቸዋል። ከፈለጋችሁ ደግሞ አይ ድምፁን እንስማ፣ እሱ ቅር አይለውም። እናንተም ድምፅ እንዳታወጡ ስለምትሉ ነው። እሱም ቅር የማይለው ከሆነ ደግሞ እኔ ድምፁን አወጣላቸዋለሁ ማለት ነው፣ አወጣላቸዋለሁኝ። እኔ ከቤተ ክርስቲያን መልስ ደወልኩኝ፣ ጠየኩት። ያለው ነገር በቃ ሙሽዬ ራሱ በጣም እንደተጨናነቀች ምናምን፣ ምክንያቱም ኦፍኮርስ እሷ ሀይሚና ቡራ እንዲለያዩ አትፈልግም። ብዙ ጊዜ ካየክ ተንከባከባ ጠብቃት ምናምን ነው የምትለው ሙሽዬ ሰው። አሁን ደግሞ አስቡት፣ እንደዚ ነገር ተፈጥሯል ሲባል ምን እንደሚሰማት እንደገና። ልጅቷ ካለችበት ሀገር ለሙሽዬ እየደወለች ለምን ሰላማ እንደምትነሳት አላውቅም። እና እባክሽን ሙሽዬን ታያትና ከፈለግሽ ዩቱብ ከፍተሽ ቪዲዮ ሰርተሽ ቡርኬ የኔ ነበረ ብለሽ ተከራከሪ የኔ ነበር እና አሁን ልቀቂልኝ ብለሽ ከሀይሚ ጋር መደራደር ትችያለሽ። ይሄ ነው ልልሽ የምችለው። ሌላው ነገር ደግሞ ማለት ነው በጣም እኔ በጣም ፍፄ በጣም ነው ማመሰግንክ። የእውነት በጣም አንተ መልካም ሰውነክ፣ በጣም መልካም ሰውነክ ከሚባለው በላይ ሀይሚና ቡራ እንዳይለያዩ በምታረገው በምትጥረው ነገር እውነት ለመናገር በጣም አንተ በጣም ምርጥ የመጨረሻ ምን ብዬ ልንገርክ። በቃ የእውነት እና ፍፄ ደውላለሁ። ስደውል ስልክ አንሳ። አንተን መሸለም እፈልጋለሁ የእውነት ስጦታ መስጠት ፈልጋለሁ። ምክንያቱም ብዙ ዋጋ እየከፈልክ ነው። ኢቨን ቡርኬ በዛ ደረጃ እየተናገረክ ምን እያለ ብዙ ነገሮች እየደረሱ ብክ ያለከው አንተነክ፣ ከሃይሚ ጎን ማለት ነው እና ያለው ይሄ ነው። ሌላው ደግሞ ሃይሚ ይሄ ያለፈ ታሪኩ ነው። የቡርኬ ያለፈ ታሪክ ነው። ወንድ ካልፈለገ አልፈለገም ነው። በቃ ልጅቷን አልፈለጋትም ቡርኬ ካልፈለጋት ያለፈ ታሪኩ። ፎቶ አገኘው ብለሽ አንቺ ይህና ክል ያዙ ይልቀቁ ይልቴ አይገባም። በንዴት ልጁ ሌላ መስመር ውስጥ አሁን በንዴት ቡርኬ ወደዛች ሴት እንዲሄድ ማድረግ የለብሽም ገባሽ? ወንዶች እንደኛ አይደሉም። ብዙ ቀን ነው የምናገረው በየቪዲዮ ወንዶች እንደኛ ሴቶች አይደሉም። ትግስት የላቸውም። እልህ ምላጭ ያስወጣል። ገብቶሻል? አንቺ እንዲህ በተጨቃጨቅሽ ቁጥር፣ ሁል ጊዜ ቤቱ በተረበሸ ቁጥር ቡርኬ የሚያስበው ወደዛች ሴት ሊገለበጥ ይችላል። ቢ ኬርፉል ጠብቂ። ገባሽ ተጠንቀቂ። በቃ ያለፈ ታሪክ ነው ካለሽ በጠረጴዛ ዙሪያ ቪዲዮ ላይ ሳትመጡ ያለፈ ታሪክሽን መፍታት ነው። ምንድን ነው የሚያስረዳው አሁን ቡርኬን አስረዳ የምትሉት ምንድን ነው የሚያስረዳው? አልገባኝም። ያለፈ ታሪኬ ነበረ፣ ተዋደን ነበር፣ ተሳስመን ነበረ፣ አብረን ተኝተን ነበር፣ አይ አልተኛንም፣ አይ አልተሳሳምንም። እንዲህ ነው እንዲያስረዳችሁ የምትፈልጉት ያለፈ ታሪኬ ነው ካለ በቃ፣ አንድ ሰው ያለፈ ታሪኩ ነው። ሁላችንም ያለፈ ታሪክ አለን። ያለፈ ታሪክ የሌለው አለ እንዴ? ጋይ ሳላችሁ እዚህ ውስጥ ያለፈ ታሪክ የሌላችሁ አላችሁ። ምንም በህይወታችሁ ምንም ነገር ምናልባት እንደዚህ አይነት ነገር ምቹ ያልሆነ ኤሪያ የምትኖሩ ልጆች ካላችሁ አው ያለፈ ታሪክ ላይኖራችሁ ይችላል። ሁላችንም ግን ያለፈ ታሪክ አለን። እንኳን ይሄ ቀርቶ እኮ ትዳር ይፈርሳል እኮ ጋይስ፣ ያም ያለፈ ታሪክ ይባላል እኮ ከፈረሰ በኋላ ስለዚህ ልጁ በቃ ጓደኛው ነበረች። ቤተሰቦቹ ያቋታል። እሱም ቤተሰቡን አስተዋውቆ ነበር። አልተሳካም። ያልተፈላለጉበት ነገር አለ። ትቷት ከአንቺ ጋር ሪሌሽን ከጀመረ በኋላ አሁን የሆነ ፎቶ አገኘው ብሎ ሀይሚ እያዙ ይልቀቁኝ ማለት አይጠበቅብሽ። አይነፋም፣ የምር አይነፋም፣ አይሄድም። ይልቁንስ ልጅቱ አሁን ለጥምቀት ልትመጣ ነው። ለጥምቀት ልትመጣ ነው። ለገና ለጥምቀት ልትመጣ ነው። ወደ አዲስ አበባ ወደ ኢትዮጵያ ማለት ነው። ስለዚህ ይልቁንስ የቡርኬን ያለፈ ታሪክ ላይ ፎከስ ባታደርጊ ይሻላል፣ ሃይሜ ነገ ደግሞ አንቺ ከፍቶች ስታዝኒ ስናይ እኛም እናዝናለን፣ እኛም ይከፋናል። ግን እኛ ምንነግርሽን እኛ ምንሰጥሽን መረጃ ብትይዥው መልካም ነው እላለሁ፣ ስለሚጠቅምሽ ማለት ነው ስለሚጠቅምሽ። እና ይሄ ነው ያለው ነገር። ሌሎቻችሁ ደግሞ ሀይሜና የምትሳደቡ አላችሁ፣ ቡራን የምትሳደቧላችሁ አላችሁ፣ ፕሊስ እባካችሁ እረፉ። አንድ ልጅ ደግሞ አለች በተደጋጋሚ ቪዲዮ የምትፖስታለች፣ ቡርኬ ከመዳም ቅመሞች ብር በልቷል፣ ተቀብሏል። ካልተቀበለ ወቶ ቪዲዮ ይስራ። ለምንድን ነው የሚሰራው ቪዲዮ ወጥቶ? ማንስ ጫላት የሰጡ ካሉ ማን ስጡ አላችሁ? እንደገና ወጥቶ አዎ ተሰጥቶኛል አይ አልተሰጠኝም ብሎ ለምን ኤክስፕሌን ያደርጋል? እንደ እሱ ወጥቶ እኮ እርዱኝ አላለም። ስጡኝ አላላችሁም። ስለዚህ ቡርኬ ብር በልቷ እንደዚህ አርጓ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ። ፈልጋችሁ ወዳችሁ ከሰጣችሁ በኋላ እኔ በጣም ነው የምትገርሙኝ። ያዙ ይልቀቁ፣ መንሽ አይደብራችሁም? እንዲህ ረላሽ በሉ በእናታችሁ። እኔ አሁን ብሰጡኝ ይቀበላችኋለሁ፣ ግን ከዛ ከሰጣችሁኝ በኋላ ወጥቼ አዎ ሰጥተውኛል ካልጠየኳችሁ ለምንድን ነው ወጥቼ ኤክስፕሌን የማረገው? ስለዚህ ቡርኬም ኤክስፕሌን አያደርግላችሁም። አንዳንድ ደግሞ ደፋሮች አላችሁ። የእውነት እኔ በጣም ነው የምትገርሙኝ፣ ለሰው እንኳን ጥቅንጣት አክል የማትጨነቁ ሰዎች ይሄ እንኳን ተራ ነገር ተቀበለ፣ እንደዚህ አደረገ፣ ወጣት ቪዲዮ ስራ ምናምን የምትሉ አይደብራችሁም? እን ይደብራል። ሲሪየስ የምር ልጆቹን በተለያየ መንገድ አታክ ማድረግ ጥሩ አይደለም በእውነት ታዋቸው። በቃ ሀይሚና ቡራን በጣም በተለያየ መንገድ አታክ ማድረግ የምትፈልጉ ሰዎች አላችሁ። ትንሽ ናችሁ፣ ብዙ አይደላችሁ፣ በቃ ግን ሀይሚን ከጠላችሁ በቃ ጠልታችኋታል። በቃ አንድ ሰው እኮ የማትወዱት ሰው ካለ በቃ አትወዱትም። ቡርኪን ከጠላችሁ ጠልታችኋል። በቃ ምንም ቢደረግላችሁ ልትወዱ አትችሉም። ስለዚህ ከህይወታቸው ከቻላችሁ ፈቀቅ ብትሉላለሁ ጋይስ ላይክ ሼር ሰብስክራይብ አርጎ ወዳቸዋለሁ። ባይ ባይ